ክርስቶስን ያን ያህል ነው። የጥሩ ሰው መስላኛለች። እንደዚህ መልአክ አለ እንደ እዝጌር ይስጣት። አረ በብሩ እንኳን እንኳን እንትን አለችኝ በብሩ አለፈችኝ። አላህ ከሪም የነገ ማን ያቃል? አንቺ በእጥፍ ድርብ ታገኘዋለሽ። ሀቢብቲ ምንም አታስቢ። አገኛለሁ አገኛለሁ አገኛለሁ ወሽዬ ብር አሰጣጧ እንደነበረ ይሉት ስትል ሁለት ለ2000 ብር ይሳፈት ምናልበርብር አሰጣጧ እኔ ወደ እንደው እስኪ ንገሪ ማስረጃቸው ለሌሎቹ መጀመሪያ ሰሞኗ ማስታወቂያ ስታሰራኝ ብር አሰጣጧ ስትናገር ነበር። እና እንዴት ነበር የምትሰጠው? ጎጅደ እያረገች ነው አለ መጀመሪያ ብር ስትሰጠኝ መጀመሪያ ብር ስትሰጠኝ ማስታወቂያ ስሰራላት አሁን አንድ ሺህ ሰው ይከራከርሽ የለ አንድ ሺህ ድራም እሷ እናት ይሄን ሁለት ሺህ ድራም ምዥልግ ጋርጋ ነው ምሰጥጋርጋ እኔ ሽጌ ጸጉርሽን ተሰሪ ትለኛ እሰራለሁ አንድ ቪዲዮ ዝም ብዬ እንደው ሰራ የለም ምሽልቅ ጋርጋ ይሄን ብር በቃ አልኩሽ ጋረደችኝ ታውቂያለሽ። ከዛም በኋላ ሽ ምሽልቅ ጋርጋ ሽሄደች ከዛ አው ቤቷ ደግሞ ጠርታኝ ስናት ይህ ስጋት አቀርብልኛለች ቤት ትለኛለች። እኔ ደግሞ ሀብታሞች ቤት ሲሄድ ለመጀመሪያ ጊዜ እሷ ቤት አባት ሙት ወይኔ ምን አይነት ጥሩ ሴት ናት። ላለ አብሮሽ ነው የሚበሉት የሚጠጡት ለካ እሷ ጋማ ውስጥ እያስገባችኝ ነው። ሁዴ ታቃለች፣ ብር እንደሞ ወድ ታቃለች። በነገራችን ላይ እውነትሽን ነው በጣም መጋበዝ ትወዳለች። ምንም ነግራኝ ማለት ነው። አይ እሺ ይመጣለው ምናምን ብያት በፕሮግራም ባል ያድርስሽ ምናምን ከፈለግሽ ስትመጪ ፒኬ ያደርግሻል ምናም ተላልች ነው። በዘጠና ብር ነው አንዳንዴ ስራው ይስራው ይዘኛል። በ ዘጠና ብር መሰራት አዎ በዘጠና ብር ሁሉን ነገር አድርጋ ጭራሽ ፒካፕ በረባልሽ ማንንም አያምጣ ይውሰድ እኔ ደግሞ አዝንላት ማሚ ባሽማ ባሽማ የማንንም እንዲያመላለስ እንዳታረጊ። ምን ሆነሽ ነው? ጤነኛ አይደለሽም። ለካ ሁለቱም አንድ ላይ እየሰሩ ነው፣ እናት ሌብነታቸውን ለማጣደፍ ነው። እና በዘጠና ብር ፀጉር ቤት ራሱ ካልበላሽ፣ እንደዚህ ካላልሽ፣ ሁለት ቀን ላገኘችኝ በስማ እና ውሽዬ፣ በነገራችን ላይ ሰላሳ ብር የቡናና ሀምሳ አምስት ብር ነው። ስልሳ ብር ምግብ ከፍላልኛለች። እኔ እሱን እሰጣለሁ ለነዲያን እንዲህ በስማም፣ የሰው ሀቅ ነው ያበላችኝ። ጌታ ተፍቶሻል። በእጁ አስገብታ ዙራ ጠምዘዛሽ ልትወጣ ነበር። አይዞሽሽዬ ለማንኛውም ወደ ቁም ነገሩ ስንገባ፣ ምክንያት አለው። የሆነ ነገር ሲጠፋ የአብር ተሰብስቦ ቢመጣም ይዞሽ ይጠፋ ነበር። አንቺ ቀርተሽ ልጅሽ ቀርታችሁ ብሩ ሄደ። ምናልባት ግን ጊዜ ቢፈጅም የምርላችኋለው ዋጋ ትከፍልበታለች። በቃ በዚህ ነገር ሁላችንም እናምናለን። ምክንያቱም በጣም ብዙ የደማ ሰው አለ። እኔም የማውቃት በመልካምነቷ ነው። እኔ እንኳን መልኳን አላውቀውም፣ ግን በዝና ያው ሳሚ ማስረሻ በሚል በሚል ጊዜ ለእሷ እንዲበሏት ነበር የሚለው። ለእሷ እንዲያድርጉ ሰዎች ታግዛለች። የቶሎ በሎ እኔ አንድ ሁለት ልጆች ሰጥቻት አራት አራት ሺ ድራም ላት ታደርጋቸዋለች ላይ አቡዳቢ ያለችው ይቺ ሴትዮውን እስኪtei ይቺ ሴትዮውን ማን ገደው? ዱባይ ናት ያለችው። አልወጣችም ከዚህ ሀገር ድሮ እኮ ነው። መልካም ሴት ናት ለሚባለው ታውቂያለሽ። ከድሮም እኮ መልካም ሴት ናት ለሚባለው ኤኒዌይስ ከዚህ በኋላ መልካም ሆነው የሚመጡ ሰዎችን አሁን ያለችው ሙልኪም ነው አንድ እና ማሚጋ

እናንተ ስራይን ጭርሽ የመጣ ሙኒትዬ፣ እዚህ ላይ ያላችሁ ሁላችሁም ኦርቶዶክሶች እንኳን አደረሳችሁም። ሙኒትዬ፣ እንዴት ነሽ? ደህና ነሽ ነሽ ወይ? ሰላም ነሽ ወይ? አለሽ ወይ? የኔ ጠንካራ፣ የኔ ጀግና፣ እንዳትበገሪ። አንቺ ጀግና ነሽ፣ እሺ? ከአንቺ እኛ ብዙ ነገር እየተማርን ነው። የኔ ጀግና፣ እንዳትበገሪ፣ እጅ እንዳትሰጪ። ወድሻለሁ። እኔ ደግሞ ከጎንሽ ነን በምኑም ነገር ውሽዬም ደግሞ አይዞሽ፣ በርቺ። ጦስሽን ይዞ ይሂድ። ወይ ታመሽ ታወጪ ነበር ሆስፒታል ይደሽ ወይ የሆነ ነገር ሆነሽ ያብር። ላንቺ አይደለም ላንቺ እግዚአብሔር ላንቺ አልፈቀደውም። ላንቺ ያልሆነ ነገር ነው የሄደ። ጦስሽን ይዞ ይሂድ። ልጅሽ፣ ቤተሰብሽ ሰላም ይሁኑ፣ ጤና ይኑርሽ። ምንም ገንዘብ በገንዘብ የወጣ ነገር ማርያምን አትቆጪ። ጤናን ማጣት ስላለ ጤናሽ ይኑር እንጂ ለገንዘብ አትቆጪ። ጦስሽን ይዞ ይሂድ። አሚን አረውሽ ዬ የራስሽ ብቻ ደና ልጅሽ ደህና። ማሬ ሁሉንም ሰርተሽ ታገኘዋለሽ፣ አታስቢ። በሰው የመጣ ነች በብር የሚያልፈው መቤቴ፣ ምንም እንዳታስቢ። በዛ ላይ ለሚወራው ወሬ ምናም ቦታ እንዳሰጭ። በቃ ሆነ አንችነሽ የተጎዳሹው፣ አንችነሽ እንደዚ ያልሽው፣ ከአንች በላይ ማንም የተጎዳልሽ። ስለዚህ ለማንም ወሬሳሰጪ በቃ ስራሽና ስራሽን ብቻ ጠንክረሽ ከዚህ በላይ ታገኛለሽ። እመቤቴ ማን ነው ደ ፈቀደ ይሁን። ጦስ ጤና መሆንሽ ነው። አሜን። ዋናው ጤናሽን ጠብቂ። አንቺ ጤን ሰርተሽ ታገኘዋለሽ። እሽማ መሰለች እምታድር መሰለሽ ውሽዬ፣ እሷ ህልም ለማየት ስትተኛ እኮ ነው ህልም የምታየው ሲጀመር። እንቅልፍን ሰዓት እኔማ ምን አልኩ ሀምሳ ስምንት ሚሊዮን ሀምሳ ሰባት ሚሊዮን እኮ ከወሰደች በኋላ እዚህ ስተኛልነበር እንዴ ይሄ ኖርማል ነው። በደንብ ትተኛ ይሆን እላለሁ እኮ

ብዙ ነገር አለ። በህይወትሽ ያለፈ ሰው ደግሞ ይቀበልሻል፣ ይወድሻል። ስለዚህ ዛሬም ሰርተሽ ታገኛለሽ። ያለቀ ዋናው ጤና ይብላይ ለሱ ጤና ክርስቶስን አንቺ የምትኖሪ ለት ሰው ልጅ አለሽ። በዛ ላይ ለልጅሽ ንጹሕ ገንዘብ ነው የምታበዩ እሷ እነዛን የመሳሰሉ ልጆች የሀራም ገንዘብ ስታበላቸው፣ እኔ ልጆቹ ናቸው ልቤን የሚሰብሩት። ማርያም ክርስቶስ፣ ግፉ በልጆቿስ ቢመጣ ግን፣ አድርገው መድኃኔዓለም፣ በራስ ነው፣ በልጆቿ አይመጣም። ግን የሀራም ገንዘብ ነው የምታበላቸው፣ የሰው እንባ ነው የምታበላቸው። በእውነት የሰው እንባ ደግሞ ሰዓት ነው። በእውነት ጥራ ይበላት ማሪ እንደዚህ አይነት እናትስ እንደው አይኑር ሆነት እንደው ምናልባት መን ደሞ ሰው ምግብ ይዘጓል። ብሩን ተበልቶ ነው ምግብ ሆድ ለቀቀብኝ። በስማም ክርስቶስ እና አብራ በጣም ነው በቃ አሁን ቅድም እንደውም ይበላው አሁን ደግሞ ትንሽ ቆይቼ ቺፕስ ያምረኛል። በቃ ልክ እንደርጉስ ሴት አልኩሽ ያምረኛል የተለያየ ምግብ ድሮም ዘጠና ምናምን ኪሎ ነው መቶ ምናምን ከገባሁ በዚህ ሴት ሰበብ ነው አብራ ነው ተካፍላ ነው። ምን ልሽ ፍፍፋ ማን ልሽ ፋሲካዬ አህ ይሉኛል። ሰው ምንም ማይለው አለ ማሬ። ይመሻች፣ በሉ ፈታ፣ በሉ ፈታ እናቴ። ከዘጋሽ ደግሞ በኋላ ሰውነትሽ ሲቀንስ ደግሞ ደሞ ሷን ደስ ይበላት። እንደውም ኦፍሬሽ አልተቃጠለችም፣ አልተናደደችም ትበል ስታይሽ። መቼም ይሄን በፌክ አካውንት እኮ እየተከተለቻችሁ ነው። ትከተለመች ፎሎ አረግናት ውዴ። ኦኬ ያ አንቺንስ አድኖሻል ውይ፣ በጣም ውይ፣ ስለ ስለገንዘብ እንዴት እንዴት ነው የሚላት፣ እንዴት እንዴት ተበልቶላት፣ ያው የአረብ ሀገር እኮ ደም ነው ቤተ ስቃዩ ደም ነው። እንዴት እንደሚገኝ ይታወቃል። ምን ዓይነት ልብስ ወቷት የተሰወረችው፣ ክፉ ነች አባቴሙን። ለእዛውም እኮ ወደ የምበደረው ሰው እሷ የተሰወረችበት ነው። እከሌን ጠይቂ እከሌን፣ እሺ ይልሻል እያለች፣ ማነው ክፉ ነች አባቴሙን

አሁን ጃኔ ደቻላችሁ መሰገደ በየሄደችበት ሀገር ፎቶዋ ተለኳል። ሌባዋ ሌባዋ ሌባዋ። አስባችሁታል። እንዴት ነው ልጆቿ ሊኖር የሚችሉት ከማ ትምህርት ቤት ነው የሚማሩት? ማለት ምን አይነት ህሊና ነው ያላት? በአሁኑ ሰዓት ምን አይነት እንቅልፍ ነው የምትተኛው? እንዳላችሁ እንግዲህ መቼም ለግል ትምህርት ቤት ከፍታ ለልጆቿን ብቻ ተስተምርም በጣም ነው የሚገኝ። ማርያምን ግራ ለማሰብ ለማሰብራሱ የሚከብድ ነው። ህልም ሆኖ የሚመስል ነገር ማክስቴ ብላለች። እንዴት ትተኛለች ያለው ነው

ፕሮግራም ሳይሆን ያው ሳላየሽ ስቀር ሼር ሼር ሼር አርኩሽ። መቼ ምን ተፈጥሮ ነው ሳታቀል እያየሁኝ ነበር፣ ግን ያው ኢምፖርታንት ስለነበር ነው። ጋይስ ደህና ደሩ፣ ፈታ በሉሽ።